በታሪክ ማህደር ውስጥ ስማቸው በደማቅ ቀለም የተጻፈ፣ እምነታቸው ተራሮችን ያናወጠ፣ ውበታቸውም ነገሥታትን ያንበረከከ ቅዱሳን አሉ። ዛሬ የምንሻገረው ወደ አንዲት የሰማይ ኮከብ፣ የንጽህና አርማ ወደ ሆነችው፣ ፍቅሯ ምድራዊ ሳይሆን ሰማያዊ ወደ ሆነው ወደ ቅድስት አርሴማ ህይወት ጉዞ ነው። ንጉሱ የኔ ሁኚ አላት። እርሷ ግን የክርስቶስ ነኝ አለች። በፊቷ ምድራዊ ክብርና ስልጣን ተንጋዶላት ነበር። እርሷ ግን ዘላለማዊውን መንግስት መረጠች። ስቃይና መከራን እንደ ውድ ጌጥ አድርጋ ተሸከመች። ይህች ወጣት ሰማዕት እንዴት ሁለት ኃያላን ነገሥታትን አናወጠች? የውበቷ ሚስጥርስ ምንድን ነበር? ከሁሉ በላይ ደግሞ በየዓመቱ መስከረም 29 ቀን ልዩ በዓሏ የሚከበረው ለምንድን ነው? አብራችሁን ቆዩ። የሰማዕቷን የቅድስት አርሴማን አስደናቂ ታሪክ ከጅምሩ እስከ መጨረሻው እናካፍላችኋለን። በሮም ግዛት ክርስትና እንደ ሰደድ እሳት በሚስፋፋበት በሦስተኛው መቶ ክፍለ ዘመን ቴዎድሮስና አትኖሲያና የተባሉ እግዚአብሔርን የሚፈሩ በጸሎትና በጾም የሚተጉ ቅን ክርስቲያኖች ነበሩ። እነዚህ ቅዱሳን ጥንዶች በልጅ ጦት ለረጅም ጊዜ ሲያዝኑ ከኖሩ በኋላ የማያቋርጥ ጸሎታቸው በእግዚአብሔር ዘንድ ተሰምቶ እንደ እንቁ የምታበራ እንደ ጽጌረዳ የደመቀች ሴት ልጅን አገኙ። ስሟንም አርሴማ አሏት። አርሴማ ከልጅነቷ ጀምሮ በወላጆቿ መልካም አስተዳደግ ታነጻ፣ ቅዱሳን መጽሐፍትን እየተማረች በቤተ ክርስቲያን አገልግሎት እያደገች መጣች። ውበቷ ከእለት እለት እየፈካ መልኳም እንደ ንጋት ጮራ እያበራ ሄደ። ነገር ግን የአርሴማ ውበት በሥጋዊ ገጽታ ብቻ የተወሰነ አልነበረም። የልቧ ንጽህና፣ የእምነቷ ጥንካሬ፣ ለመንፈሳዊ ሕይወት የነበራት ጥልቅ ፍቅር ከውጫዊ ውበቷ እጅግ የላቀ ነበር። በወጣትነቷ ልቧን ሙሉ በሙሉ ለክርስቶስ ሰጥታ የድንግልና ሕይወትን ለመኖር ወሰነች። ይህ ውሳኔዋ ወደፊት ለሚጠብቃት ታላቅ ተጋድሎ መሰረት የጣልላት ጽኑ አቋሟ ነበር። በወቅቱ የሮም ንጉሠ ነገሥት የነበረው ዲዮቅልጥያኖስ በክርስቲያኖች ላይ ባወጀው አዋጅ የሚታወቅ ጨካኝ መሪ ነበር። ይህ ንጉሥ ውበቷ በዓለም ላይ ተወዳዳሪ የሌላትን ሴት ሊያገባ ፈልጎ መላውን ግዛቱን የሚቃኙ መልክተኞችን ላከ። እነዚህ መልክተኞች ከተማዋንና ገዳማትን ሲያስሱ በአንድ የደናግል ገዳም ውስጥ የምትኖረውን የቅድስት አርሴማን ውበት ተመለከቱ። በመልኳም ተደንቀው ወዲያው ስዕሏን በምሳል ለንጉሡ ላኩለት። ዲዮቅልጥያኖስ የቅድስት አርሴማን ስዕል በተመለከተ ጊዜ ልቡ በውበቷ ተነደፈ። ወዲያው ወደ ቤተ መንግስት እንድትመጣ ትእዛዝን አስተላለፈ። ይህ ዜና ቅድስት አርሴማንና አብረዋት የነበሩ ደናገላን እንዲሁም የእመምኔቷን የቅድስት አጋታን ክፉኛ ያስደነገጣቸው። አርሴማ የክርስቶስ ሙሽራ ለመሆን የወሰነች ከጣዖት አምላኪ ንጉስ ጋር ልትኖር ፈጽሞ አላሰበችም። ስለዚህም ክብራቸውንና ንጽህናቸውን ለመጠበቅ ሲሉ ከሮም ለመሰደድ ወሰኑ። ቅድስት አርሴማ ከመምኔቷ ቅድስት አጋታና ከሌሎች ደናገላን ጋር በመሆን በሌሊት ተሰውረው ረጅም ጉዞን ጀመሩ። ዓላማቸውም በአርመንያ ምድር ተጠልለው መንፈሳዊ ህይወታቸውን በሰላም መቀጠል ነበር በአርመንያም ለተወሰነ ጊዜ በስውር ሲኖሩ ዲዮቅልጥያኖስ ግን ፍለጋውን አላቋረጠም ነበር በአርመንያ ለነገሰው ለንጉስ ድርጣድስ አርሴማንና ደናግሉን አግኝቶ እንዲልክለት መልእክት ላከበት ንጉስ ድርጣድስ የዲዮቅልጥያኖስን ትእዛዝ ለመፈጸም ደናግሉን አስፈልጎ አገኛቸው ነገር ግን የቅድስት አርሴማን ውበት በተመለከተ ጊዜ ልክ እንደ ዲዮቅልጥያኖስ ሁሉ እሱም በውበቷ ተማረከ እንዲህ ያለችው ውብ ሴት ለሌላ ንጉስ አትገባም ራሴ ናት። በማለት ክፉ ሐሳቡን በልቡ አኖረ። የዲዮቅልጥያኖስን ትእዛዝ በምሻር አርሴማን ለራሱ በመሻር ሊያደርጋት ወሰነ። ንጉስ ድርጣድስ ቅድስት አርሴማን ወደ ቤተ መንግስቱ ወስዶ በብዙ ማባቢያዎችና ተስፋዎች ልቧን ለማሸነፍ ሞከረ። ሀብት፣ ንግስና፣ ክብርና ስልጣን ሁሉ አቀረበላት። ቅድስት አርሴማ ግን ጽኑ አቋሟን አለወጠችም። እኔ የሰማያዊው ንጉስ የኢየሱስ ክርስቶስ ሙሽራ ነኝ ምድራዊና ጊዜያዊን ክብር አልፈልግም፣ በማለት በድፍረት መለሰችለት። ንጉሱ በማባበል እንደማይሳከለት ሲያውቅ ወደ ማስፈራራትና ዛቻ ተሸጋገረ። መምኔቷ ቅድስት አጋታ አርሴማ እንድታግባባለት ብትላክም፣ እሷ ግን በተቃራኒ ልጄ ሆይ፣ አይዞሽ ለዚህ አላፊና ጠፊ ዓለም ክብር ብለሽ ሰማያዊ አክሊልሽ እንዳታጪ፣ በማለት አበረታታቻት። በዚህ ጊዜ ንጉስ ድርጣት በቁጣ ገንፍሎ አርሴማን በግድ ሊወስዳት ሞከረ። ነገር ግን በመንፈስ ቅዱስ ኃይል የተሞላችው ቅድስት አርሴማ ያንን ግዙፍና በጦር የሰለጠነውን ንጉስ ከመሬት ላይ አንስታ በመጣል አስደናቂ ተአምርን አሳየች። ይህ ድርጊት ንጉሱን በሀፍረትና በቁጣ እንዲቃጠል አደረገው። አንዲት ወጣት ደናግል እንዴት ልታሸንፈው እንደቻለች ሊቀበለው አልቻለ። ንጉስ ድርጣድስ በደረሰበት ውርደት ተበሳጭቶ አሰቃቂ የበቀል እርምጃን ወሰደ። የቅድስት አርሴማን ልብ ለመስበርና እምነቷን ለማክሸፍ በማሰብ አብረዋት የነበሩትን ደናግላን ሁሉ በፊቷ አንድ በአንድ አንገታቸው እንዲቆረጡ አዘዘ እርሷ ግን ጓደኞቿ የሰማዕትነትን አክሊል ሲቀበሉ እያየች አይዟችሁ በርቱ የክብር አክሊል ይጠብቃቸዋል እያለች ታጽናናቸው ነበር በመጨረሻም የቅድስት አርሴማ ጊዜ ደረሰ ንጉሱ አንቺን እንደነሱ በቀላሉ አልገድልሽም በማለት በሰው ልጅ አይምሮ ሊታሰቡ የማይችሉ ስቃዮችን አደረሰባት ጥቶቿን ቆረጧት አይኖቿን አወጡት ነገር ግን በዚህ ሁሉ መከራ ውስጥ ሳለች መቤታችን ቅድስት ድንግል ማርያም ተገልጻላት የብርሃን አይኖችን እንደሰጠቻት ገድሏ ይናገራል። በመጨረሻም ንጉሱ በእርሷ ጽናት ተሸንፎ በቁጣ ታውሮ መስከረም 29 ቀን አንገቷን በሰይፍ እንዲቆርጡ አዘዘ። በዚህች ዕለት ቅድስት አርሴማ የቀሩት ደናግልና ሌሎች ክርስቲያኖች ጋር በመሆን የሰማዕትነትን የድል አክሊል ተቀዳጀች። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ቅድስት አርሴማን በየዓመቱ መስከረም 29 የምታከብረው እርሷ በዚያች ዕለት ለክርስቶስ ባላት ፍቅርና ለእምነቷ የነበራት ጽናት ከፍተኛውን ዋጋ በመክፈል የሰማዕትነትን ክብር የተቀበለችበት ቀን በመሆኑ ነው። ይህ ቀን የዓለማዊውን ክብርና ደስታ ንቃ የሰማያዊውንና ዘላለማዊውን ሕይወት በመምረጥ የተቀዳጀችውን ድል የምናስብበት ነው። መስከረም 29 ቅድስት አርሴማ ስጋዊ ሞትን ድል አድርጋ ወደ ዘላለማዊ ሕይወት የተሸጋገረችበት ነው። በሰማያዊው ንጉሥ ፊት የክብር አክሊልን የተቀበለችበት የድል በዓሏ ነው። ስለዚህም በመናን ይህችን ቀን በጸሎት በዝማሬ፣ በቅዳሴ በማክበር ከሰማዕቷ በረከትና አማላጅነት ይለምናሉ። ቅድስት አርሴማንና አደናግሉን በግፍ ከገደለ በኋላ ንጉሥ ድርጣድስና የሰራዊቱ አባላት በአጋንንት ታወኩ። ንጉሡ እንደ እሪያ እየጮኸ በጫካ መኖር ጀመረ፤ የሀገሪቱም ሰላም ተናጋ። በዚህ ጊዜ የንጉሡ እህት በሕልም ራእይ አይታ ከዚህ ደዌ የምትድኑት ድርጣድስ በእምነቱ ምክንያት በእስር ቤት ያሰቃየውን ጎርጎሪዎስን ከእስር ብትፈቱት ነው የሚል መልእክት ደረሳት። በወቅቱ ቅዱስ ጎርጎሪዎስ በኋላም የአርመኒያ ብርሃን ተብሎ የተጠራው ለብዙ ዓመታት በጨለማ ጉድጓድ ውስጥ አስሮ ነበር። ከእስር እንደተፈታም በጸሎቱ ንጉስ ድርጣድስና መኳንንቱን ከደዌያዎቹ ፈወሳቸው። ይህ ተአምር ንጉስ ድርጣድስና የአርመኒያ ህዝብ ሙሉ ክርስትና እንዲቀበሉ ምክንያት ሆነ። አርመኒያም በዓለም የመጀመሪያው ክርስቲያን መንግስት ሆነች። በኋላም ቅዱስ ጎርጎሪዮስ የቅድስት አርሴማና የሰማዕቱን አጽም በክብር በማውጣት በስማቸው ታላቅ ቤተክርስቲያንን አንሷል። ይህም የእምነታቸው ጽናት ከሞቱ በኋላ እንዴት ድልን እንደሚያመጣ የሚያሳይ ሕያው ምስክር ነው። የቅድስት አርሴማ ታሪክ የውበት የእምነትና የጽናት ታሪክ ነው። ምድራዊ ውበት እንዴት ለመንፈሳዊ ተጋድሎ ምክንያት እንደሚሆን፣ እውነተኛ ውበት ደግሞ በልብ ንጽህናና በእምነት ጥንካሬ ውስጥ እንደሚገኝ ያስተምረናል። እሷ በፊቷ የቀረበላትን የዓለምን ክብርና ደስታን በእግሮቿ ረግጣ የማይታየውና ዘላለማዊውን ህይወት በመምረጥ ለሁላችንም ማርያ ይሆናለች። መስከረም 29 ሰማዕቷን ስናከብር የከፈለችውን መስዋዕትነት ለእምነቷ የነበራትን ፍቅርና ጽናት እናስባለን። ጸሎቷና አማላጅነቷ ከሁላችን ጋር ይሁን። ከታሪኳም የእምነትን ጥንካሬ፣ የንጽህናዋን ዋጋና ለሰማያዊ ነገር የምትጋት እንደምንማር የሰማዕቷ የቅድስት አርሴማ ረድኤት በረከታ አይለየን። የቅድስት አርሴማን አስደናቂ ተጋድሎ ጽናት እንዴት አያችሁት? በታሪኳስ ምን ተማራችሁ? አስተያየታችሁን ከታች ባለው ኮሜንት ቦታ አካፍሉ። ይህን የመሰሉ መንፈሳዊና ታሪካዊ ትምህርቶችን እንዳያመልጧችሁ ቻናላችንን ሰብስክራይብ ያድርጉ። ቪዲዮውን ከወደዱት ላይክ ማድረጎት እንዳይረሱ። ይህን አስተማሪ ታሪክ ለጓደኞቻችሁም ሼር በማድረግ የበረከቱ ተካፋይ ይሁን። ሌላ ቪዲዮ ይዘንላችሁ እስከምንመጣ ድረስ የቅዱሳኑ በረከት አይለያችሁ። መልካም ጊዜ እንመኝላችኋለን። ሰላም ሁኑ።